አደራ ብቻ ታሪክ አድርገሽው እንዳንለያይ። ትናንት የነበረበት ማንነቱና ዛሬ እንደዚህ ፏ ብሎ ስታዩት ከእኔ እንጃ ከኔ በላይ እናንተ ናችሁ የምትደሱ። አልሐምዱሊላህ፣ ደስ ብሎኛል በዚህ ሁኔታ ስላየሁት። እዚህ ሁሉ መመስገን ያለባት ባዝንብ ደሴት፣ ታቂልኛለሽ፣ ከማንም በላይ ትረጅኛለሽ አንቺ ያነሽ ሌላ ይገኛል ብዬ ብፈልግ። ማንኛውም አረበት ኮሚንት ላይ ጻፉ። ነይ በሰኔ ነይ በሐምሌ እንዳረግሽ የግሌ፣ ነይ በክረምት ነይ በብርዱ ሰው አይችልም ወዱ፣ ነይ በሐምሌ ነይ ናሴ እንዳረግሽ የራሴ። ሰላም ሰላም፣ እንዴት ናችሁ ውድና የተከበራችሁ ቤተሰቦቻችን በሀገር ውስጥም በሀገር ውጭም እስካለም ዳርቻ በያላችሁበት ሰላማችሁ ብዝት ይበልልኝ። ደህና ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። በጣም በጣም ናፍቃችሁኛል ቤተሰቦች። ሰሞኑን ደግሞ ያው ያለንበት ሁኔታ ትንሽ የሚደብር ቢሆንም ግን ሁሉም ነገር ለበጎ ነው እና ያው ዛሬ እንግዲህ እንደዚህ አምሮብኝ አምሮብኛል እና ያው እንደዚህ አምሮብኝ ማየት ትፈልጋላችሁ የብዙቻችሁ ሀሳብ ነው። ለምን ራስክን ትጎዳለህ? ለእናትህ ስትል ለቤተሰብ ስትል እንዲሁም ለራስ ስትል ራስ ክንመጣልህ ጥሩ አይደለም ብላችሁ በውስጥ መስመር ማወርታችሁኛል ኮሜንታችሁን እያንበብኩ ነበር። እና በጣም በጣም አመሰግናለሁኝ ከልብ ማለት ነው። እና አንዳንዴ የሆነ ሰው ከጎናችሁ ከሌለ አንድ ሰው ብቻ ከጎናችሁ አርጋችሁ፣ ያ ሰው ሲከዳችሁ ወይም የሆነ ችግር ሲፈጠር የምትወስኑት ውሳኔ በጣም ከባድ ነው። እና እኔ አሁን ላይ ባደረግኩት ነገር በጣም ተጸጽቻለሁ። በጣም ማለት ነው ያው እንግዲህ ለዚህ ሁሉ መመስገን ያለባት ያለበት አንድ ሰው አለ። እሷ ደግሞ እንግዲህ ማን እንደሆነች ያው ሁላችሁም ታውቃላችሁ። በጣም ነው ማመሰግነው የምር ማለት ነው። እሷ ይህን ሁሉ ባታረግልኝ ያው በ አብራኝ ሆና እንግዲህ እኔ እንጃ ማለት እንደዚህ አልጠበቅኩም ነበረ። እኔ መጀመሪያ ላይ ራሱ ይህን ያህል ልረዳህ ነው ከጎን ለሆን ነው ምናምን ነገር ስላሳዘንከኝ ስትል ያው እምነቷ አልነበረኝም ነበር። በኋላ ግን አምኛታለሁ ማለት ነውና እንግዲህ በዚሁ አጋጣሚ ወሎዬ እንደሆነች ነግራኛለች። ወሎዬዎች ፍቅር እንደሆኑ በእሷ አምኛለሁ አውቄአለሁኝ። ወሎዬ ማለት እምነት ኃይል፣ ሃይማኖት ኃይል፣ ዘር ኃይል፣ ብቻ እኔ እንጃ ምን ማለት እንዳለብኝ አላቅም። እና በጣም ያስገረመኝ ነገር ደግሞ ጭራሽ ስራ ቦታ ድረስ መምጣቷ እሺ ስራ ቦታ መጣች። በጣም ደግሞ እንትን ያለኝ ነገር ምሳዛ መምጣቷ ደግሞ ለኔ በጣም እኔ እንጃ ቃላት የለኝ እና በጣም ነው የማመሰግነው በዚህ አጋጣሚ። ቤተሰቦች ሁላችሁም አመስግኑልኝ። እና ዛሬ እንግዲህ ደግሞ በአዲስ ቪዲዮ የመጣሁበት ምክንያት ያው ቪዲዮቿን ገብቼ እያየው ነበረ። ያው ያልሄድችበት ቦታ አንድ ቦታ አለ። እሱ ቦታ ደግሞ ያው እኛ ባህር ዳሮች መኩሪያችን አንድ ነገር አለ። ሁለት ነገር ቢሆንም ግን አሁን መወስዳት አንድ ነገር ነው። እሱም እንግዲህ ውሃ በጣም ነው የምትወደው። ቪዲዮቿ ላይም እያየው ነበረ እንደምትወድ። ያው እንዲሁ ስናወራም ነግራኛለች እና መወስዳት ቦታ ውሃ ያለበት ነው። ዘና ፈታ ነው የምንለው። እስኪ እንግዲህ ከእግዚአብሔር ጋር ማለት ነው። እና የምር ላደረገችልኝ ነገር በጣም በጣም አመሰግናለሁኝ። የምር ማለት ነው እና እናንተንም አመሰግናችኋለሁ፣ በውስጥ መስመር ላወራችሁኝ በሙሉ ማለት ከዚህ በኋላ እንደዚ አይነት ነገር አላደርግም። ከዚህ በኋላም አሪፍ ሂዲዎችን እዘን እንመጣለን ማለት ነው እና ደውያላታለሁኝ። እዚህ ቦታ እንደምንገናኝ ነገር ያታለው ያው ቦታውን ከመጣው እኔ ኦልሞስት አሁን ወደ አንድ ሰዓት አካባቢ ሆኖኛል። መጀመሪያ ኢንትሮል ስራላችሁ ብዬ ነው ስዘገይ ቢ ነው፣ አሁን ይህንን ኢንትሮ እየሰሩላችሁ ያለሁት እና እስኪ ቦታው ጠፍቷት ይሁን ምን ይሁን አላወቅኩም። እስኪ ለማንኛውም ትንሽ እንጠብቃት፣ ከዛ ድጋሚ እደውልላታለሁ። ቤተሰቦች እወዳችኋለሁ። እስከ መጨረሻው ድረስ ተከታተሉን። መልካም ሴት ናት። በጉጉት እንጠብቃት። ሰው ጋር አብሬ ለመኖር ለጊዜው ማስመሰል ባልችልም ራሴን እስከማውቀው ድረስ ያን ያህል ክፉም አይደለሁም። ግልጽነት፣ ራሴን መሆኔ ቢለየት ሐዘኔ ያበቃል። ብከፋም በሰው ቂማሊዝም የልቤን ፈጣሪ። ቤተሰቦች እንግዲህ ያው በጣም ነው የዘገየችው። ወይ ልደውልላት አይሻል?

እንዴት ነህ? ደህና ነህ? እንዴት ነሽ? አለን ሁሉ እኔ እኮ በላሽሽብክ ነበር የመጣሁት። አንተ ታዞረኝ አለ። እዚህ እኔ እኮ ልደውልልሽ ነበር። ፋሚሊዎቼ እሱን ያዞረኝ። እንግዲህ እኔ ማዘር አልነበረብኝም። እነሱ ጋር ተነጋገርን። ያው ነው ደስ ብሎኛል። አንቺ ማምሮብሻል በጣም። አይቶ ሁሌ እናማረብኝ ማን? አይ ችግር የለውም። እንዴት ቢሆን ግን አታቂም ስለዚህ በሶስት አመት አይደለም በሶስት ቀን ውስጥ የሚቀየርበት ሀገር ነው። እና ቤተሰቦች እንግዲህ አሁን አሪፍ ቦታ ነው መወስዳት ለቤተሰቦች ተናግሬያለሁ። እስኪ ሰላም ያችሁ እሺ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ጉድ ፋሚሊዎቻችን እንዴት ናችሁልኝ? እኔ ደህና ነኝ አልሐምዱሊላህ። የዛሬዋን ቀን ምን ያህል ስትጠብቁት እንደነበረ የምሬን ነው እኔ እንጃ ቃላት ሁላ ያጥረኛል ምክንያቱም ትናንተ የነበረበት ማንነቱና ዛሬ እንደዚህ ፋብሉ ስታዩት እንጃ ከኔ በላይ እናንተ ናችሁ የምትደሱትእና አልহামዱሊላ ደስ ብሉኛል በዚህ ሁኔታ ስላየሁት እናንተም ደስ እንዳላችሁ ተስፋ አደርጋለሁ ዛሬ ቦታውን ቆየሁ። በጣም አንድ ሶስት አመት አራት አመት ይሆነኛል ቦታውን ካየሁት። ግን ናይ ስላለኝ እዚህ ቦታ ተገኝቻለሁ። ምን ለማድረግ እንደሆነ አልገባኝ። ያው ብታይ ግን ደስ ሲል ቦታው አጠይቅኝ። የምር በጣም ደስ የሚለው ውሃ ምናምን ነገር አለ። በቃ ተይሻለህ ካሁን በቃ እየሳበኝ ነውና ፋሚሊዎች በጣም ጥሩ ጊዜ የምናሳልፍ ነው የሚመስለኝ። እና ሰላማችሁ ብዝት ይበል። እኔ በጣም በጣም ነው ማመሰግናችሁ። የተለያዩ ኮሜንት ላይ እየጻፉልን ነበርና፣ ምን ያህል እንደሚወዱክ፣ ምን ያህል እንደሚጨነቁልን ያየሁት በዛ ነው። በጣም ደስ ብሎኛል። ከጎን ሆኚ፣ ከጎን ሆኚ ነው በቃ። ሌላ ኮሜንት የለም እያየሁ ነበረ። እንግዲህ እስካለው ድረስ ኢንሻአላህ አብራችሁ የምታዩን ነው የሚሆነው በቃ ያው በነገራችን ላይ መመስገን ያለባት ሴት ናት እና በዚህ ሰዓት ወይም በዚህ ጊዜ እንደዚህ አይነት ሴት ማግኘት ወይም እንደዚህ አይነት ሰው ማግኘት በጣም ከባድ ነው። ማለት አንድ ሰው አሁን ሁሉም ሰው የሆነ ሰው ችግር ያጋጥመዋል፣ ግን ሊያዝን ይችላል። ከዛ ግን ምን አገባኝ ብሎ ትቶ ነው የሚሄደው። እና ላደረግሽልኝ ነገር፣ ስራ ቦታ ድረሽ መጥተሽ እንደዛ፣ እንጃ ቃላት የለንም። እና እንደ ሁለት አትጠራ እና እኔ ዳ ቦታው ጋር እንሂድ፣ ደስ ይለኛል። እሺ ዋና ትችያለሽ።

ቦታው ሲያስፈራ፣ እንዴ ሙራድ። እዚህ ቦታ እኮ ግን እንትን ይኖራል ታውቃለህ? ምን ላይ ምን? አንተ ይቀልጣው አውቄሽ

አይ ትረጅኛለሽ። አንቺ ያለሽ ሌላ ይገኛል ብዬ ብፈልግ ሰው ምን ይለኛል? ሌላ ብፈልግ ሰው ምን ይለኛል? ባንቺ ዛሬ ቤተሰብ ቆይ፣ አይደለም ሜካፕ ተቀብተሻል አልተቀባሽም? ሜካፕ አልተቀባሁም። ቆይ ቆይ አትርጭኝ፣ እሱን ለማረጋገጥ ቤተሰብ ቆይ። አሁን ካናበሽ ሜካፕ ነው፣ አይደለም ቤተሰብሽ? አይደለም አሁን ስታጠብ። አረ በለለ ለቤት ሰ ያው ለልክ ጌታ አልተቀባችም። እና በነገራችን ላይ ማለት ነው ግን ቤተሰቦቼ ሁሌ ሜካፕ ትቀቢልኝ ነበር ግን አመኑ። አሁን አሁን የተቀባችው የመሰላቸው ፊልተር በቃ ሜካፕ ያስመሰለው። ተቸግሬ ነበር። አይ በጣም ቆንጆ ናት። ወይኔ ፋሚሊዎቼ ይህንን ወይኔ እኔ በማታ ነበር ቀረጻ ያደረቁትና ያን ያህል ውበት አልታየም። ግን አሁን እንዲህ ደስ እንደሚል፣ እስኪ ካሜራማን በደንብ አሹፍ፣ እስኪ አሳይልኝ። ደግሞ እኮ ጸጥ ያለ አየሩ ምናምን። ቤተሰቦች የምር ባህር ዳር ከመጣችሁ፣ ቤተሰቦች ባህር ዳር ከመጣችሁ ይሄን ቦታ ሳትጎበኙ እስኪ ጀለውን አሳይልኝ ካሜራማን፣ እዛ ጋር ቤተሰቦች አንድ ሀሳብ አለኝ። እዚህ ቦታ ላይ ይዣት መጥቻለሁ። ያው ይህን ቦታ ይህንን የመሰለ አየር ይህንን የመሰለ ንፋስ ብቻ ፈታ እንድትል ነው። አሁን ሁለተኛው ነገር ደግሞ ቤተሰቦች፣ እዛ ጋ ጀልቦ እየመጣ ነው። ጀልቦ ጋ ትገቢያለሽ፣ እንሄዳለን። ታንኳው የሚባለው ምንድን እኮ በኤሌክትሪክ አይደለም የሚሰራው። የሆነ ነገር ግልብጥ ያደረገው እኮ ህይወቴ ነው ማጣው ችግር። እኔ አልፈልግም በጣም ምን የለው የሚያዝ ነገር የሌለው ነገር ምን እንደሆነ ታውቂያለሽ? በጣም ውሃ ውስጥ ከቆየ እንትን ይላል ይገባላል። ይሄ ደንግል ታውቂያለሽ? ደንግል የሚባል አለ። ይሄ ማለት ነው እዛ ጋ ያለው የጨፍቶ ልክ

ሰውልሽ ተቀብለንሻል። ኢስታንቡል አይደለም የሚባለው በቃና እኛ ስለምን ይቀርብናል? አዎ፣ የሆነ ግዜ እኮ ትሬንድ ሆኖ ነበር ይሄ ነገር፣ ግን እንዳለ ቃና የሚሰሩት አሽ ነው። ባህር ዳር ላሉ ነው። ደውዝ ሀቢቢ ነው ይችላል። ሀቢቢ ካም ዱ፣ ካም ዱ ባህር ዳር ወይ መላ ነች አሉ ወይ መላ እንደው መላ መላ በል እሺ። ወይ ወይ መላ እንደው መላ መላ ወይ መላ ነች መላ ነገር ግን እንደዚህ ግጥም የለም። ቤተሰቦቻችን እንዴት ናችሁልኝ? ያው እንግዲህ ከኛ ጋር አብራችሁ ስለቆያችሁ በጣም ደስ ብሎኛል። በቃ በቃ እንዲህ በእኔ ቤት ቤት የማን ነው? ስልኩን ያዝልኝ። እኔ ዋስክ ጠጣ ስራ ጭራሽ ሌላ ነገር ተናግራ ብቻ አለች እና አይ፣ እኛ ታዲያ መናገር ያለበት እንዳታኮርፊ እና ቤተሰቦቻችን እንዴት ናችሁ? በድጋሚ ሰላም ብለናል። ያውሏችን ይህንን ይመስላል። በጣም ደስ የሚል ቦታ ነው። ባህርዳር ከመጣችሁ ሳታዩት እንዳትመለሱ በእውነታው ማለት ነውና በጣም ደስ የሚል ነው። አንዴ ከመጣችሁ ተመለሱ፣ ተመለሱ አይላችሁም። ኢቨን እኛ ራሱ ከመጣም ብዙ ሰዓት ነው፣ ግን ይህን ያህል ሰዓት የቆየ ነው ይመስል ማለት አራው በጣም ደስ የሚለው የምር ይህን ሳያዩ መሄድ እኔ እንጃ። ብዙ ቦታዎች ይህን ሳታዩ እንዳትሄዱ እያልኩ ሰሆና ነበር፣ ግን በቃ ሁሉም ደስ ይላል። ባህርዳር ባይዘ ብዙ የሚጎበኝ ቦታ ያላት ሀገር ናት እና ቤኬ ስላሰብክልኝ በጣም አመሰግናለሁ። ክበርልኝ። ከዚህ በላይ ደግሞ ኑሩን ዱባይ ላይ ምናምን እያልክ ስኬት ተቆርጦልሻል። ማንገል ምትወስደኛ አድርገን። ይሄ ምስጋና ያስፈልገው የምር እንደ እሷ መልካምነትና እሷ እንዳደረገችው ነገር ይሄ በጣም ቀላል ነገር ነው፣ ግን ያው ከዚህ የመጣችበት ጉዳይ ስላለ እሱን ነገር አስተካክላ እስክትመለስ ያው አብረን ቪዲዮ እንሰራለን። ከጎኔ እንደማጠች ተስፋ አድርጋለሁ። ሚእንዳታስበበአንድ አፈቀንሰቦችኒሳባ ሄድ ነው ካሜራ ማናቸው ሙድ እያዘብን ነው። የሚያስቅ ነገር አልተናገርኩም። አዲስ አበባ ይሄዳል፣ አንተንም ይዤ እሄዳለሁ፣ እንዳታስብ እና ፋሚሊዎቼ በጣም ነው ደስ ያለኝ ዛሬ ቀኑ ለየት ያለ ነበረ። ያው ያውኛ ስንዝናና ማየት ለናንተ በጣም ለናንተም ደስታ ነው። ስንከፋም ስታዩ ደግሞ አብራችሁ ነው የምትከፉት እና በጣም ነው ደስ ያለኝ ዛሬ። እናንተም እንኳን ደስ ያላችሁ በኢክን በዚህ ሁኔታ በዚህ ሁኔታ ማየት ቀላል አይደለም። እንደዚ አይነት ቦታ ላይ መግባት በጣም ቀላል ነው፣ መውጣት ግን ቻሌንጅ አለውና በጣም ነው ደስ ያለኝ ያ ነገር ማሳፍሮት በዚህ ሁኔታ ላይ ስላየው በጣም ደስ ብሎኛል። ከዚህ በኋላ ደግሞ እናንተ ያው እንግዲህ ብዙ ጊዜ ችግር ውስጥ የገባ እንጂ የሚሰራ ሰው በደንብ እንድታበረታቱ ነው በትህትና መጠይቃችሁ። ነገር የምር እንዲህ ያልሆነ ነገር ሲሆን በጣም ይታያል ምናምን ነገር እና በዚህ በዚህ ቢዚ ስናረገው ስናበረታተው ነው የመስራት ፍላጎቱ ይመጣለትና እና ሁላችንም ቢሆን አበረታቱን። ለዚህ ቤት አዲስ የሆናችሁ የኔ ፋሚሊዎችም ካላችሁ ቤኪ ማይ ቤስት ፍሬንድ በደንብ አበረታቱልኝ ይላለሁኝ። ሌላስ የምትለው ነገር? እሺ በቃ የምትላቸው ነገር ከሌለ እንግዲህ በቀጣይ እስከምንገናኝ ድረስ ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። እና ቤተ ሰዎች እስኪ አናስቸግራችሁ ሁላችሁም ኮሜንት ላይ እኔ እኮ የልል ስል ማለት ነው፣ ሙዚቃው ነገር ሁላችሁም ኮሜንት ላይ ላስቸግራችሁ የምር ማለት ነው። ያው ለመልካም ለሆነች እህቴ አዚዙ እንወድሻለን የኛ ሰው አክባሪ ብላችሁ ኮሜንቱን አጨናንቁ። በቀጣይ ቪዲዮ እስክንመለስ መለስ እንወዳችኋለን። ቻው ቻው። አደራ ብቻ ታሪክ አርገሽው እንዳንለያይ ናችሁ ስርስቶሽ ሌላ ጥሩ ከንሳናይ እንዳንለያያ እንዳንለያያ እንዳንለያ